እንዲ እቺ ፋሽን ኮፒ የተደረገችው ከአንድ ፈረንሳዊ የእግር ኳስ ተጫዋች ነው። ስሙን ረሳሁት። የዛሬ አመት አካባቢ የሆነ ትልቅ ፕሮግራም ነበራቸው። ሲገቡ የልብሳቸው አለባበስ እንደገና ደግመን እናዳምጣጥመው ነው አንቺ እናንተ የቲክቶክ አዋርድ ተዋረደ ጋር እኔ እኮ እኔ እኮ ማለት እኔ እኮ ማለት ነው። አዎ እኛን አሮጊቶችን ሶሻል ሚዲያ ላይ አትምጡ እያላችሁ ከምትነዘንዙን ሶሻል ሚዲያ ላይ አሮጊትን ትልቅ ሰውን አሳፍኩም እላችሁ ለዚህ ነገር ምክንያቱም ትልቅ ሰው ሲገባበት ነገሩ ሁሉ አይበላሽ። ትልቅ ሰው ቢኖርበታል፣ እንደዚህ አይበላሽ። አንተ ወዲያ ብቻ አይቀየር ደግሞ የጆሲን ያሰጠኝ ለፔሬድ ድምፅ፣ ስለ ፔሬድ ድምፅ እየሆንኩ ነው ምናምን ብሏል ጆሲ አሉኝ ማለት ነው ከዛ ምንድነው ፔሪዲኩም ብሎ ነው ድምፅ ይሆንልን? አሉ። እሱ ከሆነ በጣም ጆሲዬ ከወንድም መከታዬ ወንድም ጋሼ የሚል ዘፈን ልዘፍንለት እርጅናስ ይቁም ብሎ እንዴት ድምፅ የሚሆን ጠፋ? ፔረሊቆ ብሎ ድምፅ የሚሆን ሲመጣ ቲክቶክ አዋርድ ላይ እርጅና ይቁም አለመምጣቱ እኔ ደብሮኛል ጋይስ። እኔ ደብሮኛል። እርጅና ይቁም ለእርጅና ድምፅ የሚሆን አለመምጣቱ በጣም ደብሮኛል። ቀጣይ አመት እኔ ለእርጅና ድምጽ ይሆናሉ።

ወዲየ ምንድን ነው ወዲየ እንትን ግቡ ወዲየ ቤተ ክርስቲያን ወዲየ እንትን ቤት የምትሉት ነገር አቁሙና፣ አሁን አሮጊት ሶሻል ሚዲያ ትልቅ ሰው መጠቀም አለበት ማለት ነው። አሁን እዚህ ቲክቶክ አዋርድ ላይ አንድ ሸምገል ያለ ሰው ቢኖር አንድ ጠጥ ያለ አው እንዴ ነው አርጀት ያለ ሰው ቢኖር ያስተካክለው ነበር፣ ጋይስ አው። አንድ አሁን 3 ሚሊዮን ነው የለበስኩት፣ አለባበሴ 3 ሚሊዮን ነው የፈጀው ብላ ራቁቷን ነው መጣችሁ ጋይስ፣ ራቁቷ አይደል እንዴ ሰራ ራቁቷ እንዴት እንደዚህ ይሆናል? ሰው ሶስት ሚሊዮን አውጥቶ እንዴት ይራቆታል ጋይስ? ተቸግሮ የሚለብሰው አቶ ይራቆት እንጂ ሰው ሶስት ሚሊዮን ብር አውጥቶ እንዴት ይራቆታል ጋይስ? እንዴት ይራቆታል ጋይስ? ድሮ ሰው የሚራቆተው ገንዘብ አቶ ዲሃ ሆኖ ነበር። ዘንድሮ ደግሞ ሰው ሶስት ሚሊዮን አውጥቶ ራቆቱን ሄደ። እንዲህ ነው በቃ። ስለዚህ አሁን እኔ ሶሻል ሚዲያ ላይ ትልቅ ሰዎች መምጣት አለባቸው። ሶሻል ሚዲያ ሁሌዚ እንዳይበላሽ ማለት ነው አንተ ወዲያንች እንዳይቀየር ትልቅ ሰው መኖር አለበት። ምን ለዛ ነው እኛን ብቅ ስንል አይን አይናችን እያላችሁ ጥፉ፣ አትምጡ፣ ሶሻል ሚዲያ ላይ ምን ትሰራላችሁ፣ ቤታችሁ ተቀመጡ፣ ምናምን የምትሉ እንደዚህ ትውልድ የሚያበላሹ ህጻናቶች ናቸው ከሶሻል ሚዲያ መጥፋት ያለባቸው ከሶሻል ሚዲያ መራቅና ስነስርዓት መልመድ ያለባቸው እንጂ እኛማ ምና ስነስርዓት ነው ምና ስለምደው ለምን እንለቃለን ከሶሻል ሚዲያ እና እላችኋለሁ ጋይዞች እየ እንደዚህ የቲክቶክ አዋርዱ እንደዚህ የሆነው ትልቅ ሰው ስላልገባበት ነው። እና ቀጣይ አመት እኛን አሮጊቶችን እንዲያሳትፈል በቲክቶክ አዋርድ። ማን ያዘጋጀው ግን ጋይዝ፣ ማን ነው? ኦኬ ባስታ ነው እያሉ ነበር ያዘጋጀው። ነው እንዴ? እንጃ። ኦኬ ባስታ ደግሞ የሆነ ልጅ ፎግሯል አሉ፣ ሸልምሃለሁ ብሎ ብዙ ቪው ካገኘ ብሎ ግን ከሁሉም በላይ ቪው አግኝቶ ሌሎቹን ከሱ ትንሽ ትንሽ የእሱን ግማሽ እንኳን ቪው የለላቸውን ሸለማ አሉ፣ እሱን ሳይሸልም እና እሱ ነው መሰል የዘጋጀው ወኬ ባስታ። አሁን እኛ ይኸው ያንተን ባስታ እየበላን አረጀር። ስለዚህ ሽልማት ላይ እንድታሳትፈን ማለት ነው። ወደፊት እንሳተፋለን። አሮጊቶች መሳተፍ አለባቸው። ወደፊት ትልቅ ሰው ይጨመር፣ አሮጊት ይጨመር፣ ሽማግሌ ይጨመር ብላችሁ ድምፅው ነው አንተ እንጂ እጅ ጋይዝ ጮኬ እንዲያልሰቅ ክላስ ነው ያለሁት። ጋይዝ እና ተማሪዎች አሉ። ቆይ እና ካሜራ ዙሬ ላሳያቸው። አሁን እነዚህ አልቆላቸው ነበር፣ አበሻ ሆናል በዚህ እድሜያችሁ ምን ትሰራላችሁ እ በዚህ እድሜያችሁ አርባችሁ አቆ እዛቴሉ ስራት ገቡም እያላችሁ ታ አበሻ ቢሆኑ አልቆላችሁ ነበር። ሰው በዚህ እድሜው ይማራል። አያችሁ አያችሁ፣ በዚህ እድሜው ትምህርት ይማራል። በዚህ ድሞ አሁን የለበሱት እራሱ ሱሪ ነው ታዩ ማለት ነው። እኛ ሱሪ ስንለብስ እሪ የምትሉ ሰዎች እነዚህ እነዚህ እናቶች አያቸኋቸው ሚቢ ሰባ ዓመት ምናምን ያልፋቸዋል ጋይዝ። እንዲ በሰለጠነ ሀገር ሰው ስላረጀ ከምንም አይገደም ከስራ ከፈልያ ከምናምን ሁሉ ጋ ይሳተፋል። አሮጌ ስለሆነ አይቀርበትም እየጠጣችሁ እና እላችኋለሁ ጋይዞች ለእርጅና ድምጽ የሚሆን ሰው በመጥፋቱ ነው የደብሮኛል። እና ቲክቶክ አዋርድ ላይ ለፒየረት ድምጽ ስትሆኑ እንዴት እርጅና ነው እራሳችሁ። እኔ እኮ እናንተ ጆሲ ባለፈ ታስሯል ምናምን ሲሉ ሰምቼ ይህን ቀይ ቀይ ለብሶ ያገያየሁ ጊዜ ማለት ነው ከእስር ቤት ሲወጣ ቀይ ምንጣፍ አንጥፈው ምናምን አድናቂዎቹ እየተቀበሉት ነው የመሰለኝ። ወላሄ መጀመሪያ ቀን ሳይወጥ ቲክቶክ ላይ አዋርድ መሆኑን ረስቼዋለሁ፣ ትዝ አላለኝም። እና ከእስር ቤት ሲወጣ እንትን እያሉት ነው እየተቀበሉት ነው ምናምን ብዬ ነበር። ለካ አዋርድ ነው። ሰው እንዴት በአዋርድ ይዋርድ! አሁን ይሄ ልጅዮ ይሄ ጸጉሩ ሹርባ የተሰራው የሲፖር የያዘው ሰው ልጅዮ ማለት ነው፣ እኔ እኔ ሰቃቃኝ እንደዛ ሆኖ እንዲሁ ሄዱ ነው፣ ግን ሄዱ አይቻልም። በጣም ናላ ነው የሚያዞረው። ብርዱና እየጠጣሁ ነው። ናችኋለሁ እየጠጣችሁ ወጣው ትምህርት ልጀምር ነው አሁን። በሌላ ቪዲዮ እስከምንገናኝ ድረስ መግዴ ነው። አሉሽ ጋይዝ፣ ዋሌይኩም ሰላም ሀልቴ የክላሳችን ነው ይሄ። ብላክ ብላክቦርዳችን ነው። ይህን የሞላት ይላል። ብዙ ተማሪዎች ገና አልመጡ። ምናነውሽ ጋይስ እና በቃ ይህን ተጫዋት መጥቼ ዝጉ ብል ያለሁ ማ የሚዘኛኛኛ እያለች ነው